ከአዲስ አበባ 450 ኪሎ ሜትር ርቀት ላይ የሚገኘው የኮንታ ዞን እንገኛለን። በዚህ ኮንታ ዞን ታዲያ በጣም ከሚያምር እንዲሁም ደግሞ ለተፈጥሮ መሰብ ከሚሆኑ ጉዳዮች እንዲሁም ነገሮች መካከል አንዱ የጨበራ ጩርጥራ ብሔራዊ ፓርክ አለ። ይህ ፓርክ 1997 ዓ ም ነው በይፋ የተቋቋመው። ነገር ግን አሁን የምንገኝበት ለገበታ ለሀገር ፕሮጀክት አንዱ በሆነው የጨበራ ዝሆን ዳና ሎጅ ውስጥ ነው። እዚህ የዝሆን ዳና ሎጅ ውስጥ ታዲያ በዚሁ የጨበራ ጩርጭራ ብሔራዊ ፓርክ ውስጥ እንደመገኘቱ እንዲሁም ደግሞ የቱሪስት መስህብ ከሚሆኑ ዋነኛ ዋነኛ ጉዳዮች መካከል አንዱ ሆኖ እያገለገለ ይገኛል። በጣም በሚያምረው የኮንታ ዞን እንዲሁም የጨበራ ጩርጭራ ብሔራዊ ፓርክ ውስጥ እንደመገኘቱ ታዲያ በርካታ ቱሪስቶች ይህንን አካባቢ መጥተው ሲጎበኙ እዚህ ያርፋሉ፣ እንዲሁም ደግሞ የውጭ ምንዛሪን ያስቀራሉ፣ በሌላ በኩል ደግሞ መንፈሳቸውን ያድሳሉ። ይህ ገበታ ለሀገር ፕሮጀክት አንዱ ከመሆኑ አኳያ ታዲያ ኢትዮጵያም ለቱሪዝሙ ዘርፍ የሰጠችውን ትኩረት አመላካች አንደኛው ቦታ ነው። በጣም ያምራል። ሲዞር ዞር እያለን ደግሞ አንዳንድ ስፍራዎችን ለመቃኘት እንሞክራለን። በተራሮች የተከበበ በተራሮች የተቃኘ እጅግ የሚያምር ስፍራ ነው። ባለፈው ዓመት ነበር 2016 ዓ ም ላይ በጠቅላይ ሚኒስትር አብይ አህመድ የተመረቀው እንዲሁም ደግሞ አገልግሎት መስጠት የጀመረው እዚህ ስትመጡ ያለው ስሜት በጣም ሀሪፍ ነው። በጣም ደስ ይላል። የልጆች መጫወቻ የሚሆኑ ስፍራዎችም አሉት። እንዲሁም ደግሞ ዞር ዞር ስትሉ ደግሞ የአዋቂዎችም ራሳቸውን ከራሳቸው ጋር የሚነጋገሩበትን ስፍራዎችም እያቀፈ ነው ማለት ነው። እስኪ እዚህ ጋር የሕፃናቶች መጫወቻ አለ። በውብ ስፍራ ላይ የተቀመጠ ውብ የሕፃናቶች መጫወቻ የቤተሰብ ጊዜ ማሳለፊያ እንደመሆኑ ይህ ስፍራ ልጆች የሚጫወቱበት የሚያርፉበት ቦታ ያስፈልጋል ማለት ነውና ጨዋታ ከፈለጋችሁ በዚህ ትወጣና ትመጣላል። እንደ ህጻናት መጫወት በጣም የሚያምር ነው እና ለልጆች በጣም ሊዝናኑበት መንፈሳቸውን፣ ሊያድሱበት ሊማሩበት የሚችል ስፍራ ነው። የጨበራ ጩርጩራ ጩራ አናቱ ላይ ይህ የዞን ዳና ሎጅ የጨበራ ዝሆን ዳና ሎጅ መቀመጡ አንድምታው በጣም ትልቅ ነው። እስኪ ወደ ላይ ደግሞ እንምጣና ሰገነት አለ፣ ሎጅ አለ። ሎጅ ውስጥ ደግሞ የተለያዩ አገልግሎት የሚሰጡ የተለያዩ በርካታ ነገሮች አሉ። ግሪን ነው የመጨረሻ፣ ይሄ አረንጓዴ ነው እና በጣም ነው ደስ የሚለው። ከራስ ጋር ለመነጋገር ዞር ዞር ብሎ ተፈጥሮን ለማድነቅ የሚወድ ሰው በተለይ በጣም ደስ የሚል ስፍራ ነው። ወደ ላይ እንድ ሀይ ሀይ፣ እንዴት ነው በኮንታኛ ሰላም ማለት እንዴት ነው? ምንድን ነው? ወይሴ ወይሴ ወይሴ ወይሴ። እንግዲህ ይህ የዝሆን ዳና ሎጅ ጨበራ ጩርጭራ ምን አለው የሚያስብሉ የተለያዩ ቅርሶችም የተቀመጡለት ነው። አንደኛው የጨበራ ጩርጩራ ብሔራዊ ፓርክ በጎሽ ይታወቃል። በርካታ ጎሾች አሉ። እሱን ሪፕሬዘንት ወይም ደግሞ እሱን የሚመስል የሚያስተዋውቅ ጎሽ አለ። ከጎሽ ጋር አንድ ፎቶ ያስፈልገናል። በሪያርን እንደሚመስለው እባክህ፣ ውጭ ሀገር የናሽናል ጂኦግራፊ ላይ የምናየው ትልልቅ ግዙፍ ግዙፍ ጎሾች አሉ። ቅድም እንግዲህ ጎሽ አይተናል። ሌላኛው ደግሞ ዝሆን ነው። በጣም የጨበራ ጩርጩራ ብሔራዊ ፓርክ ከሚታወቅባቸው በርካታ ነገሮች አንደኛው ሌላኛው ዝሆን ነው። በዝሆን ሀብቱ በጣም ይታወቃል። በሀገራችን በጣም ጥቂት ቦታዎች ነው ዝሆን ያለው በጣም ጥቂት ብሔራዊ ፓርኮች ውስጥ ነው ዝሆን ያለው። እንግዲህ የጨበራ ጩርጩራ ብሔራዊ ፓርክ አርባ አምስት በላይ የአጥቢ እንስሳት የሚገኙበት አዋፋት ሀብቱ በጣም የሚታወቅ ነው። ሌላኛው ይሄ ደግሞ የዝሆን ቅርስ ቆሞለታል። ሌላኛው ደግሞ ዝሆኑ እራሱን እንደ ፋወንቴን የሚያገለግል ነው። ጨበራ ጩርጩራ ብሔራዊ ፓርክ ላይ ምን ተሰማ? እጅግ በጣም ደስታ፣ እጅግ ከውስጥ የፈለቀ ምንም ነገር ሊያቆመው የማይችል ፍሳ። ገነትን በምድር ያየሁበት እጅግ በጣም ምርጥ ቦታ ስላየው ልቤ ተደስታለች። ኢትዮጵያ የምታድግ ኢትዮጵያ ተስፋ ያላት ሀገር መሆኗን ተረድቻለሁ። ብሎ ሎጁ የተቀመጠበት ስፍራ አካባቢው፣ ተራራዎቹ፣ ገደሉ፣ ሸንተረሩ ከዚያ ባሻገር ደግሞ ያሉት የዱር አራዊቶች ዝሆንን የመሳሰሉ ታላላቅ አራዊቶች በማስ በህብረት የሚታዩበት ስጋ ብቻ ሳይሆን ነፍስም የምትደሰትበት የፈጠረንን አምላክ የምናመሰግንበት። ምክንያቱም እንዲህ አይነት ቦታ በምድር ስለፈጠረልን ያን ደግሞ ሪዘርቭ አድርጉ አቆይተው እስከዛሬ ላቆዩ ደግሞ አባት እናቶቻችን ከበሬታ የምንሰጥበት ድንቅ ስፍራ በመሆኑ የተነሳ በጣም ከቱሪስት መስህብ አንጻር እጅግ በጣም ትልቅ መስህብ አለው። ለመዝናኛነት ተመራጭ የሆኑ ክፍሎች ያሉት ነው። ይህ እንግዲህ መደበኛ ስታንዳርድ የሚባለው ክፍል ነው። በጣም የሚያምር ክፍል ራሱ መኖሪያ ቤት ነው የሚመስለውና እንግዲህ የዝሆን ዳና ሎጅ በዚህ በኮንታ በጨበራ ጩርጩራ ብሔራዊ ፓርክ ውስጥ እንደመገኘቱ ቱሪስቶችን ደግሞ በጣም ዘና ሊያደርጉ የሚችሉ እንዲሁም ደግሞ ጎብኚዎች በጣም ሊደሰቱበት የሚችሉ ክፍሎች አሉት። ከፕሬዚዴንሺያል ክፍሎች እንዲሁም ደግሞ መደበኛ ስታንዳርድ እንላቸው ክፍሎችም ጭምር አሉት። እንግዲህ የገበታ ለሀገር ፕሮጀክቶች ሲታሰቡ በዋናነት ኢትዮጵያ ከቱሪዝም መጠቀም አለባት፣ በቱሪዝሙ እስከ ዛሬ ያን ያህል አልተጠቀመችም። እንዲሁም ደግሞ የቱሪዝም አማራጮችን ከማስፋት አኳያ ሚናቸው ከፍተኛ ነው። የተለያዩ የቱሪዝም አማራጮችን በማስፋት በዛው ልክ ደግሞ የውጭ ምንዛሬን ለማግኘትም ትልቅ ሚና ይጫወታል ተብሎ ይታሰባል። ይህ በውብ ግቢ ውስጥ ያለው እንዲሁም ደግሞ የተሰራው የጨበራ ዝሆን ዳና ሎጅ ግን ያደረግነው ጉብኝት ይህን ይመስላል። መታችሁ ጎብኙ።